እኔም መፉን ቀይዞኝ ብታይ ብር አምጪ እያለ ሲያስቸግረኝ ተውኩት። ኧረ እባክሽ እ እቤት ነው እዚህ ነው የሚኖረው። ባንክ ቤት አረገኝ፣ ባንክ ቤት አረገኝ። በቃ ይሄ ባንክ ታውቃለ፣ መደበኛ ባንክ አረገኝ። ጀርመን እየኖረ እኮ ገንዘቤ

በቋጠሪያ መያዣ የላቸውም። ብደብቃቸው ባደብቃቸው ያው ናቸው። ገደል ታጥቦ ጭቃ ከማሜ ጋር። እኔ ግን አንድን የማይገባኝ ነገር ማለት ልክ እኔ ስገባ እየጠበቁ ማለት ነው። አስሬ ማሜ ማሜ ማሜ ማሜ ይላል። እስቲ ሄዳችሁ እስቲ ሄዳችሁ እሷ ጋር ላይቭ ስትገባ፣ እስቲ ጆኒ ብላችሁ ጻፉ። አራችሁን ነው የምታቀምሳችሁ። አትጻፉ በቃ፣ የእሷን ስም አትጥሩብኝም ምስት ሄዳችሁ ወንድ እናት የወለደች ውስጥ ጆኒ ብላችሁ ጻፉ። እሷ ጋር ሄዳችሁ ተፈራላችሁእንዴ ከአንድ አንድ ነው አምታቀንሳችሁ አደለም። ስም መጥራት ራሱ ማሰብ ራሷቸው በውስጣቸው እንኳን ያስብ። እኔ ምን ላርጋችሁ? በቃ ተፋቱኝ። ማሜ ሄዳኩ ሌላ ስንት ማሜ መጣ። አይ የእኛ ሰው ደግሞ አንድ ነ አይለቀም እኮ ችግሩ። እንደ እኔንማ በቃ በሄድኩበት የሆን ነገር በቃ ጆብ ኔትወርክ በጣም የለም። ሰዎች ፖለቲካ ለዛ የሆነ አሁን ስንዴ የለም ይቆራረጣል? የለም ጭራሹ አሎ አሁን አሁን አለ፣ ግን ይቆራረጣል። የሆነ ትሬን ላይ የገባ ነው ይመስለው። ቆይ እስኪ አንድ ትሬን ይ ላይፋችን የትሬን አሁን አሁን ይሰማል በደምብ ኤርፎን ኤርፎን ስላላደረኩ ነስ ኦኬ፣ በየርፎ ነው የሚመች ማውራት። ያ ማለት ስለሆንኩ ውጭ ስለሆንኩ ይጨዋል ብዬ እንደንሽ። ታዲያ ፍርዬ አንቺ አለሁልህ አለሁልህ፣ ልቤ ተሰብሮ አለሁልህ። አሁን ልቤ ጥገና ላይ ነኝ። ማሻአላ፣ መሻአላ፣ ፈጣሪ ቃል ፈጣሪ ቃል። አሜን፣ አሜን፣ አሜን። ቆይ ልቀበላት ዞዬ ወይኔ ጓደኛዬ ብታይ ስፔን ሄዳለች እኮ ዞዬን ላስተዋውቅ ማይ ላቭ ማይ ስዊት ሃርት አይም ጉድ ደወልኩልሽ እኮ ቀድም ስነሳ ጆ ግን ጆ ሆዴን ይመስላል የሆነ ፕሮፋይል አድርጎ ጆ ሆዴ መስለ ትናንት ማርያም በፕሮፋይል ገብቶ እኮ ነው። ኮኪ ማን ጆ አው እና ወዲ ይመሳሰላል መሳሰላል የት ገብቼ ወዲ ጋር ትንሽ ይመሳሰላል። ልክ ነሽ፣ በጺሙ ምናምን ይመሳሰላል። ዋሾ እንደ ቤተ ሰቦች እንዴት ናችሁ? ግን የፍሬ ቤተሰቦች ደህና ናችሁ? ናፍቃችሁኛል። ፍሪ ያንቺ ቤተሰቦች ነው የሚያስይዙ። አው የሉም፣ ግን ሰሞኑን ስራ በዝቶባቸዋል። ኮመንት ጠሮብኛል ኮመንት ጠሮብኛል። በአላ ዛሬን አይደል እንትን ያው ኢድ ሙባረክ ነው ያሉ ለሞላ ኢስላም ተከታዮች በሙሉ። ያ ጆማ እንትን ሆዴንም ይመስላል። ደሞ እህትና ታ የምትጨፍረው አብራክ። ያ ከዚህ አ በጣም ነው የምታምሩት። ያ እኛ ሰው ደግሞ ባሊና ሚስት ነው የሚያረግሽ። አንድ ከአንድ ሰው ጋር የሆነ ነገር እንትንታልሽ ወይ እሷ አይነስ በጠብሳት ያዋጣሃል። የምር ፋሚሊ ፋሚሊ የምር ፋሚሊ በጣም ጩጬ ነች። እኔም የጠበሰ ምስ ነበር መጀመሪያ ለ ጉድ ጉድ ጉድ ጉድ ብዬ በስመ አብ ጉድ እኮ ነው ተብሎ

የለችም። አይ ጠፍታ ወይ አግብታ ምናምን ወልዳ እንዴት አታገባ። ብታያት እንዴት እንደምታምር ኮኪ። እስማ አጀናጅናቸው ነበረ በግሩፕ ተጀናጀኑ እያልኩ ነበራሉ። ሀ ሲስማት ነበራሉ። ከራልሽ አደረ እየት እንትን ከሆነ ደውሎ ይችላል። አይደለም መሳም፣ አይደለም እንደዚህ ግን ስታደርግ ነበር እጆ ማነው? ሲስማት ነበር። አረ ሌላ ነው የሚሉሽ እነዚህ። እሱ ጩጫዋ ነው ሲስማት ነበር የሚሉት እና እኔም እኮ ስለ ጩጫዋ ነው ማወራው እኮ። እንደዚህ እኮ እሱ ፋሚሊ አርነውቤቤቤትሪ አነካክሽ ግን ሲያምር። እኔ እኮ ትዝ ብሎኝ ነው እንዴት እንደያዘችው። አያያዛ ብታዪው ኮኪ አያያዛ ብታዪው። እንደዚሁ ግምጥ ልታደርገው መስሎ ነበረ ልኬ ያገኝ ከባድ ነው በጣም አዎ እንዳትገምጠው ፈርቼ ነበር አልተገመጥናትና የኔ እህት የእሷ እናትና የኔ እናት እህት አማቶች ናቸው እሱ የአክስት ልጅ ነው ያ ከዝን ናቸው እንግዲህ እንግዲህ ምንም ማድረግ አይቻልም አይ በቃ ይብራብ ከዝን ንማ እንዳታገባው አይ እንደሱ አረ የለስ ሲጀመርም እንደዛ ቢሆን እኔ ከዚህ በኋላ እኮ ነገርኩሽ እዚህ ሶሻል ሚዲያ ላይ ሚስቴን እና አላሳይም እንዳታሳይ እንዴ ድም ይቃላል ይኸውልህ ስትይዝም ስትጣላም ምንም ስትል በራስ መጨረስ ነው የሚሻለው እኔ አሁን ብዙ ጊዜ ቦይፍሬንድ ይዛለውኝ ከዛ ለቃለው ቦይፍሬንድ ይዛ ልነቃል ምነው ዝም አልሽ ፍሬ አይ፣ ፍሬ ከለን መጥቼ አጣውሽ የሚለኝ የከለን ሐውልት ነኝ እንዴ? ሐውልት አደረገኝ። ዶም ነኝ ዶም ነኝ ወይ ትያለሽ። ደፋ ደፋር አይነ ስውር መጣለን ብለናል።

ሹገር ዳዲ ሞተኩ። ሰማንያ ዘጠኝ ዓመት ሞልቶት። ምን አወረሰሽ ፍሬ? ምን አወረሰኝማ ምላስ፣ ተንኮል። ምላስ፣ ተንኮል፣ ብር ሴብ ማድረግ። እሱ ጥሩ ነው። ብር ሴብ ማድረግ ካለበት ጥሩ ተንኮልም ጥሩ ነው፣ እውነት ነው። ምላስም ጥሩ ነው። ሰውዬ ግን ጥሩ ሰው ነው፣ ጥሩ ሰው ነው፣ በጣም በጣም። እኔ ራሴ ሼር ብታደርግኝ ደስ ብለኛል። ጓደኛዬ፣ ችግር የለውም ሼር እናደርገዋለን። መቃብር ወስድሽ አለው እዛ ሼር እናደርገዋለን። ሌላ ዘጠኝ ሞልቶት ሞተ። ሰማንያ ዘጠኝ አንድ ጎሎታል። አዎ፣ ለዘጠና አንድ ሲጎድለው ሞተ። ግን እግዚአብሔር ግን አንዳንዴ ዘጠና ቢሞላ ይሻለው ነበር አልኩኝ እኮ እኮ አንዳንዱ ስልት የሚቀነስባቸው አሉ። ከዛ በንጋታው ቤት ሄጄ ሳንኳኳ ማነሽ ያለኝስ፣ ረስቶኛ አድሮ ጆ፣ ረስቶኛ አድሮ በጠዋት ሄዳለ ማነሽ አላለኝም። ኧረ ቡትስ ፍራው ነኝ። እዚህ ፖሊስ ሁሉ ሊደውልብሽ ይችላል። ፖሊስ ሁሉ ሊደውልብኝ ይችላል እኮ አያውቅም እኮ እሱን ማነው ምረኞች ናችሁ እናንተ። እናት እያየሁ ገለም የመጣ ነው ዛሬ አንቺን መለጥለጥ አማረኝ ይላል። እንዲህ ልጥልጣም ሌጦ መሰለስ ምን ነበር ሰሊጥ መሰለስ የምትለጠለጠ እኮ ሰሊጥ አረገኝ እኩ፣ ደግሞ ይደጋግመዋል። ምን ሰው አንዴ ነው የሚያነበው። እንዲታይለት ነው ይታያል፣ ሳቶች በግድሽ ይታያል። አንዴም ስጽፊ ይታያል፣ ደግሞ ሽማን ጽፊ ይታያል። ስራ ፈቱ ሁሉ ግን አምሮብሻል ብሻል። ምንድን ነው ምስጢር ፍሬ? ውሽማ የሞተ እና በል ብለሽ ነው ውርስ አለው እንዴ? ታዲያ ውርሱ ነው እንጂ። እኔ እኮ እየመረጥኩ ነው ማገባው። ዘጠና አመቱ ሊሞት ሁለት አመት የቀረው ማክሲማል፣ ሊሞት አንድ አመት የቀረው ነው ማገባው። በጣም ጥሩ ሀሳብ ነው። ጓደኛ ማን? ጃፒ አይደለም ባናና ጃፒ ኮ አያቀድም ምንን? ባናና ባናና ኮ ባኔክስ ኮ ጓደኛዬ ነበር። ማሪ ባናና ፎሎ ዩ ዛሬ እኮ ኢድ ወጣ እኮ ጓደኛዬ። ማን ነው ኢድ? ኢድ ነው የሙስሊሞቹ በዓል አሱ በዓሉ። አዎ ኢድ ሙባረክ ብለናል። ቀደምም እኮ እዚህ እኮ ሱካ ፌስት ነው የሚባለው በጀርመንኛ እ ሱካ ፌስት መሰለኝ የሚባለው ሱካ፣ የምን ሱኳር ፌስት? ናይ ንሱ ከፌስትኩት እንደዛ ነው የሚሉት። እኔ አላውቅም። እኔ ቱርቱ ከዚ ደግሞ ባይረም ባይረ ሙባረክ የሚሉት ደግሞ ድሮ እኮ ቦይፍሬንድ ነበረኝ ጠበቃ ማርቲን። እንታይ አይ አይ ኖ እሱን ማርቲን ጋር ተመልሼ ባገኘው ደስ ይለኛል። ጓደኛዬ ዘጥበስ ን ይድገም ይሻላል። እንደ ሀብታም ነው። ኧረ ተይ ጓደኛዬ። ኤክስ መገረብ አቁሚ። ሰው ኤክስ መገረብ አቁሚ። ከሴክስ ነው ወይ? ኤክስ ካልሹ ኤክስ ነው፣ በኤክስነት ይቀጥላል። አደለም እንትነ ለምን ሳለ ጀርመኖች ስክስስ የሚባለው ኒቪዳ ሴክስ ምት ኤክስ እኮ ነው የሚባለው እኮ፣ ከኤክስሽ ጋር ሴክስ ማድረግ የለብሽም ነው የሚለው ጓደኛዬ። እቺ እንግዲህ ያልተጣራች ጀርመን ናት ጆ ከኤክስ ጋር ይጣፍጣል እንዴ? አይጣፍጥም። ኤክስስ ኤክስ እኮ ወረድስ ኤክስ ከሆነች የኤክስ ናት። እኔ ኤክስ ከሆነ በጣም ነ ልታዞነብብን ነው ዛሬ ሚስማርት ይጣፍጣል። ፍሬግንሌ ባች በት ቤት ሁሌ ለምንድን ነው ስምሽን የምታነሳው? እኔ ምን አገባኝ ፍሬ ቻይና ይለኛል ይሄ ደግሞ ቻይና መሰልኩ እንዴ ዛሬ ትንሽ እኮ አዚያትሽ ፊት እኮ አለን እኔም ማለት ነው